ዛሬ በመንበረጸባሁት ቅድስት ስላሴ ካቴድራል ግቢ ውስጥ ተገኝትናል። በእድ ሰዓት ምክንያት ከሶስት ዓመት በላይ የቤተክርስቲያን አገልግሎት እየሰጠ እንዳልነበር ሁላችንም እናውቃለን። አሁን ላይ ምን ደረጃ ላይ ይገኛል የሚለውም በዚህ ቪዲዮ የምንመለከት ይሆናል። ቆይታችን ያማረ እንደሚሆን ተስፋ አድርጋለሁ። አብራችን ነው የመንበረ ፀባዖት ቅድስት ስላሴ ካቴድራል መቼ የተመሰረተ? ካቴድራሉ እንግዲህ የተመሰረተ የተለያዩ የታሪክ እንትኖች እንደምታውቁት በተለያዩ ሚዲያዎችም ያው ሲገለጥ ቆይቷል። ከእድሳቱ ጋር በተያያዘ በ1924 አመተ ምህረት በንጉሱ ባፄ ኃይለስላሴ ዘመነ መንግስት ነው የተመሰረተ። የካቴድራሉ ላይኛው መንበረ ፀባዖት ማለት ነው ከሱ ቀድሞ የነበረው ደግሞ መካነ ስላሴ የሚባለው ቅዱስ ባለወልድ ታች ከባለወልድ ከቅዱስ ስላሴ ካቴድራል ጀርባ በኩል የምታዩት ደግሞ ከሱ በፊት ነው። ወደ መቶ ሰላሳ ስድስት ዓመት ያስቆጠረ ነው። በአፄ ሚኒሊክ ዘመነ መንግስት ጊዜ የተመሰረተ ንጉሱ አፄ ሚሊክ ናቸው የተመንግስታቸውን ዝ መሰረቱ የመሰረቱት መንበረ መንበረሰባት ቅድስ ስላሴ ካቴድራል ረዥም ታሪክ ያለው የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን ታሪካዊ የአምላክ ቦታ ነው። መንበረ ጸባውት ቅድስ ስላሴ ካቴድራል እንደምትመለከቱት ቅድሳት ነው፣ አጠናቆ አሁን ለመመናን አገልግሎት እየሰጠ ይገኛል። እድሳቱን እንደምትመለከቱ እጅግ በጣም ባማረ ሁኔታ እና ውብ በሆነ ሁኔታ ተጠናቋል። ይህ እድሳት ምን ያህል ፈጀ ወይም ምን ያህል ጊዜ ቆየ የሚለውን ከአባታችን በኋላ ላይ እንሰማለን። በዚህ የቤተክርስቲያን ቅጥር ግቢ ውስጥ ሳይሆን ዋናው ቤተክርስቲያን ውስጥ ነው አሁን የምንገኘው። እዚህ ጋር የቀዳማዊ ኃይለስላሴ አጽማቸው እዚህ ይገኛል ወይም መቃብራቸው እዚህ ይገኛል። እንዲሁም የባለቤታቸው የእቴጌ መነን መቃብራቸውም እዚህ ስፍራ ላይ ይገኛል። ቀዳማዊ ኃይለ ስላሴ እዚህ ቦታ ላይ ተቀምተው ነበረ ስርዓተ ቅዳሴውን የሚከታተሉት። ወይም የሚያስቀድሱት ባለቤታቸው ደግሞ እቴጌ መነን እዚህ እዚህ የምትመለከቱት ቦታ ላይ ሆነው ነበር ስርዓተ ቅዳሴውን የሚከታተሉት። ዳግማዊ አጼ ምኒልክ የንጉሰ ነገስት ዘውድ በደፉ በ25ኛው ዓመት ከታላቁ ቤተ መንግስታቸው ትይዩ በሆነ ኮረብታ ላይ በታህሳስ ወር በ1883 ዓ ም ዛሬ ካቴድራሉ በተሰራበት ቅጽር ግቢ ውስጥ መቃኛ በማሰራት ታቦቱን አስገብተው የክብር ስሙን ደብረ ጽጌ በማለት አሰሩ። 1965 ስሙን በመለወጥ መካነ ስላሴ ተብሎ እንዲጠራ አደረጉ። በመቀጠልም ግርማዊ ቀዳማዊ አጼ ኃይለ ስላሴ በአውሮፓ የሚታዩ ዘመናዊ በሆኑ ካቴድራሎች አምሳያ አዲስ ቤተ ክርስቲያን ለማሰራት አለመው በ1924 ዓመተ ምህረት የመሰረት ድንጋይ አኑ ፋሽስት ኢጣሊያ አገራችንን ስለወረረ ስራው ለአምስት አመታት ያህል ተቋርጦ ከቆየ በኋላ በስላሴዎች ቸርነት ንጉሱ በድል ወደ አገር ቤት በተመለሱ በሁለተኛ አመት በ1935 ዓመተ ምህረት ስራው እንደገና አስቀጥለው ነው። በ1936 ዓ ም የህንፃው የመጀመሪያ ክፍል ተጠናቆ ታቦቱ ገብቶ አገልግሎቱ ቀጠለ። ህንፃው አሁን ያለበት ቅርጽና ቁመና የያዘ ግን በተከታታይ ሁለት የማስፋፊያ ግንባታዎች ከተደረጉለት በኋላ። ንጉሱ የበለጠ ለማስፋፋት ተጨማሪ ግንባታ ለማድረግ እቅድ እንደነበራቸውም ማህደሩ ያመለክታል። ወቅቱ አገር በቀል ሙያተኞች ያልነበሩበት ጊዜ ስለነበረ ንጉሰ ነገስቱ ምኞታቸው ለማሳካት ከተለያዩ የአውሮፓ አገራት ባለሙያዎችን መጋበዝ ነበረባቸው። በዚህ ምክንያት ስነ ህንፃውና የተጠቀሙበት ማቴሪያል ከተለመደ የኢትዮጵያ አብያተ ቤተ ክርስቲያናት አሰራር ለየት ያለ ሆኖ ይገኛል። ይህ ውብና ግዙፍ ካቴድራል አገልግሎት መስጠት ከጀመረ 86 ዓመታት ያህል ያስቆጠረ ነው። እዚህ ቤተ ክርስቲያን ላይ በርካታ ምዕመናኖችን ተመልክቻለሁ። ነገር ግን ቅድምም እንዳሉት ለሀገር በርካታ ታሪክን የሰሩ ባለውለታ የሆኑ ለሀገራችን ትልቅ ቦታ ያላቸው ሰዎች እንዲሁም ደግሞ በጣም ትልልቅ የምንወዳቸው የምናከብራቸው ትልልቅ የሃይማኖት አባቶችን ያረፉበት ቦታ መሆኑን ተመልክቻለሁ እና እዚህ ቦታ ላይ ለማረፍ ምንድን ነው መስፈርቱ? እንግዲህ ምንድነው? ቀደም ሲል ያው በንጉሱ በአፄ ኃይለ ስላሴ አባት አርበኞች አጥንታቸውን ለሀገር የከሰከሱ በጣሊያን ዘመቻም በጣሊያን ወረራ ጊዜ በየበረሃው በተለይ በአደዋ በየትኛውም በኢትዮጵያ በምስራቁም፣ በምዕራቡም፣ በሰሜኑም በድበቡም በጠረፏ አጥንታቸው ፈልሶ የነበረ እንትን የነበሩ እነሱ እንዲቀበሩ ነው። ሌላው ደግሞ መንግስታዊ መስሪያ ቤቶች ለምሳሌ በመንግስት ጀኔራሎች፣ ትልልቅ ሚኒስትሮች፣ ፕሬዚዳንቶች ሁ እንደምታየው ከጠቅላይ ሚኒስትሮች፣ ፕሬዚዳንቶች ሁሉ ተቀብረዋል። እነሱ ያረጋገጡት ሲሆን ይቀበራል ማለት ነው። ከዛ ቀጥሎ ደግሞ ለሀገር በላው ለማ አርቲስቶች ለምሳሌ እንደ እነ ጥላሁን ገሰሰ እንዳየሻቸው፣ ሌሎቹም ደግሞ ቃሉ ተክለ ማርያም እነ ማዲንጎ አፈወርቅ ሌሎቹም በአሁን ያሉት እነ ማዲንጎ አፈወርቅ ለሀገር ሀገርን በቃ ያገለግሉ ህዝብን የሚንትን የሚል የህዝብን ስነልቦና እንትን የሚል ለህዝብ እየሰሩ እነሱ በዛ በኩል ማረጋገጫ ሲኖራቸው ጽህፈት ቤቱም ሰበካ ጉባኤም ተቀብሎ እንዲቀበሩ ያስደርጋል ማለት ነው። እንደተመለከትኩት መካነ መቃብሩ እየሞላ ነው። ምንድነው ወደፊት አሁን ያው ሞት መቼስ አይቆምም። የሁልጊዜ ጊዜ ሂደት ነውና፣ እውነት ነው። ታላላቆችም መኖራቸው ማለፋቸውም አይቀርም። እውነት ነው። ወደፊት ምን ታስቧል? አዎ እንግዲህ ይህንን በመለከት ጥሩ ጥያቄ ላይ ጠየቅሽ፣ ወቅታዊ የሆነ ነው። እኛም ሰበካ ጎያም፣ አስተዳደሩም፣ ልማት ኮሚቴውም፣ ሁሉም እየተጨነቀበት ያለ ጉዳይ ነው። እንደሚታወቀው የፊት ለፊቱ የቅድስት ስላሴ ካቴድራል ግቢ ውስጥ እያለቀ ነው ማስቀደሻ እንኳን እስከ አለመኖር እየደረሰ ነው። እንዳያችሁት ማለት ነው ያሉት ቦታዎች በቃ ምንም ቆሞ በዓለ ንግሥ ሲሆኑ እና እንኳን ማስቀደሻ መናሉ እያጣ ነው ያሉ ቦታው በመጣበቡ ምክንያት። ስለዚህ ይህን በተመለከተ እንግዲህ በዚህ በፓርላማው ጀርባ ትምህርት ቤት አለ። የዘመናዊ ትምህርት ቤት ካቴድራሉ ነው። ከዛ የቅዱስ ባለወልድ ጀርባ ያለው ቦታውን አሁን በማድሆኖ ሲታይ እሱ ቀደም ብሎ የተቀበረበት ቢሆንም የቆየ ዘመናትን ያሳለፈ ለምሳሌ ከመቶ ዓመት በላይ ከሰማኒያ ዓመት በላይ ያሉት እነሱ ተሰብስበው ከዚህ በፊትም ከኛ በፊት የነበሩ አስተዳደሮች በሬዲዮ ና በእንትን ተነግሮ ነበር እነሱ እየተነሱ እንግዲህ ምንድነው እቅዱ በደንብ ተዘጋጅቶ በደንብ ፉካ ቤት ተሰርቶለት በፉካ እንዲስተናገድ የማድረግ እቅድ ተይዟል ለጎብኚዎች ክፍት የሆነ ወይም ምቹ የሆኑ ነገሮች አሉ በዋናነት ካቴድራሉ ነው የአፄ ኃይለስላሴ ንጉሰ ነገስቱና የባለቤታቸው የትየመነን ቀብር አለ የልጅ ልጆቻቸው ደግሞ ግራውንድ ውስጥ የልዑላኖቹ የልዕልቶቹ በዚያ ውስጥ አለ ከግራውንድ ውስጥ ማለት ነው እሱ ክፍት ነው የንጉሰ ነገስቱም ክፍት ነው ንጉሰ ነገስቱ ለምሳሌ ያው ከበዓታ ነው አጥማቸው ፈልሶ ወደዚህ መጥቶ እዚህ እንዲያርፍ የተደረገው ማለት ነው። ስለዚህ ያ ክፍት ነው። በዋናነት ደግሞ ካቴድራሉ በጣም ቅርስነቱ ያው በቅርስ ጥገና ባለስልጣን ስር ስለሆነ የተለያዩ ስዕላቶች፣ የተለያዩ ጌጣጌጦች፣ የንጉሰ ነገስቱ የንጉሰ ነገ ዙፋኖች የነበሩ ለምሳሌ ስዕሎቹ ብናይ በጣም ትልልቅ ጄኔቫ ሀገር ሄደው ለሀገራቸው ነፃነት አቤቱታ ሲያቀርቡ የነበረው ስዕል መገለጫ የትም የለም። ጊዮርጊስና እዚህ ብቻ ነው ያለው። እነዚህ እነዚህ ሌሎቹም አሰራሩ ቅርጻ ቅርጹ ያለው የእንትኑ መስቀሎች አሉ፣ ጽና ሌሎች ነገስታቱ ከዛ በፊት የሰጧቸው እንትኖች አሉ። ሌላው ደግሞ ንጉሠ ነገስቱ ከውጭ ሀገር ሄደው የተቀበሉት በስጦታ የተቀበሉት የታዲዎስ እጅ አሁን ይሄ በደንብ ወጥቶ ለህዝቡ ያልተ ያልተነገረ ነው። እና እሱ በቃ አሁን ወደፊት በደንብ ጎልቶ ህዝቡ እንዳውቀው የሐዋርያው ታዲዎስ ቀኝች ለንጉሰ ነገስቱ በስጦታነት ተሰጥቶ ከውጭ ሀገር መጥቶ እዚህ እንዳለ፣ ይህንን ወደፊት እንትንና ብዙ አይነት ቅርሶች አሉበት ስለሆነ በቅርስ ጥገና ባለስልጣን ስር ነው። ቱሪስቶች መጥተው ይህን ገብንታው ነው የሚሉት። ከዚህ በተረፈ ደግሞ በውጭ አሉት የፓትሪያርኮቹ ሀውልቶች ሁሉ እንግዲህ አሁን ስድስተኛ ፓትሪያሪክ ላይ ነው የደረሰችው ኢትዮጵያ። ከመጀመሪያው ንጉሰ ነገስቱ ናቸው ከግብጽ ጳጳሳት ራሷን ችላ ኢትዮጵያ እንድትሾም ፓትሪያሪኮች እንዲኖሯት ራሷን ችላ ፓትሪያሪክ እንድትሾም ያስደረጉ ንጉሰ ነገስቱ አፄ ኃይለስላሴ። ከዚያ ጊዜ ጀምሮ ፓትሪያሪክ ሆነው ሊቃነ ጳጳሳት ሆነው ለሀገራችን ኢትዮጵያ ቤተክርስቲያን የአገለገሉ የኖሩ የሰሩ የብፁ ቅዱስ አቡነ ቴዎፍሎስ በደብረ ሊባኖስ ቢሆንም ግን የተሾቡበት እዚህ ነው፣ ከዚህ ነው አጽናቸው ወደ ደብረ ከዛ ጊዜ ጀምሮ የአቡነ ተክለ ሃይማኖት የአቡነ መርቆሪዎስ የብፁ ቅዱስ አቡነ ጳውሎስ እንግዲህ መካነ መቃብር ፊትለፊት ይህም ታሪክ ነው፣ የሀገራችን የኢትዮጵያ ታሪክ ነው። በተለይ በኦርቶዶክሳዊያን በኛ ትልቅ ታሪክ ያለው ነው የሲኖዶስ ስለዚህ ብኩርናችንን ንትን ያስባልንበት ነው። ፓትርያርክ ማለት በግብፅ ጵጵስና ክህነት በግብፆች ስር ነበረች ኢትዮጵያ እንዳንድ ሀገረ ስብከት ነበር የሚያዩት ማለት ነው። ታላቅ ሀገር ነች እንግዲህ ታሪኳ መስዋይቶ ኦሪት የሰዋባት ታቦተ ጽዮን ተቀብላ እንትን ያለችች ግን ጭቆና ነበረባት። በዚህ በኩል ያንን ጭቆና የሰበሩ ንጉሷ አፄ ኃይለሥላሴ ናቸው በእውነት ከሆነ ማለት ነው። ስለዚህ ይሄ ትልቁ ታሪክ ለኢትዮጵያ ትልቅ ታሪክ ነው። መንግስትም ይህንን በእውነት ቢያጎላው ለሀገር በጣም ይጠቅማል እንጂ ታሪክን ለሚቀጥለው ትውልድ እስከ አለም ፍጻሜ እንትን ይላል እንጂ። ስለዚህ ከዚህ የበለጠ ታሪክ ስለሌለ ማለት ነው። አሁን እኔ ከእናንተ ፈቃድ አግኝቼ ነው የቀድሞ የኢትዮጵያ ጠቅላይ ሚኒስትርን መቃብራቸውን ያየሁት፣ እንዲሁም የሌሎችን የአርቲስቶችን ማለት ነው። ሌላ ሰው ቢመጣስ በሩ ክፍት ነው? አዎ ክፍት ነው፣ ክፍት ነው። ለማንም የሃይማኖት ልዩነቶች የለ፣ የለም። የሃይማኖት ልዩነት የሃይማኖት ልዩነት የለም። ግን ያው ምንድን ነው መንግስት በኩል የሚመጡ በጽሁፍ ከመጡ ግን ክፍት ነው። ራሱ አስጎብኝ አለው ራሱ ጋይድ አለው እንትን አለው ምንም ችግር። የክፍያ ሁኔታስ? ክፍያም አለ አለ። ምን ያህል ነው አባታችን? እንግዲህ ለሀገር ውስጥ ለሀገር ውስጥ ለውጭ ዜጋ ያው ነው ብዙም ለምሳሌ አሁን በሀገር ውስጥ ሲሆን ብዙ ይመስላል እንጂ በውጭ ሲታይ ለእነሱ አስር ዶላል ሀያ ዶላል ነው የሚሆነው በሰው ማለት ነው። እና ይሄ ምንም ማለት አይደለም። የእኛን ደግሞ እንደዚሁ ከአንድ ሺህ ብር ጀምሮ አለ። ይህ ካቴድራል ለበርካታ አመታት እድሳት ላይ ነበር። ለምን ያህል ጊዜ ነበር በእድሳት ላይ የነበረ ሶስት አመት ምናምን። ምእመኑ የት ነበር አገልግሎቱን? ቅዱስ ባልወልድ፣ ቅድም ያልኩሽ ታችኛው ከጀርባ በኩል በምስራቁ በኩል የቅዱስ ባልወልድ ያማረ አጼ ምኒልክ ደገኛው ንጉስ በአማር መልኩ የትም የለም። አሁን እንደዚህ አይነት የቤተክርስቲያን አሰራር ማለትም አሁን ካቴድራል ተብሎ ያው ካቴድራልም ጥሩ ነው ግን ዚህ የቅዱስ ባልወልድ አሰራር አዲስ አበባ ቤተ ቅዱስ ቁራኤልም እንጦጦ ማርያም እንደዚህ፣ እነዚህ የድሮዎቹ አብያተ ክርስቲያን ይሄ ደግሞ ለየት ያለ ነው። ከነሱም እውነት ለመናገር ማለት ነው በጣም እዛ እዛ ነበር ሲገለገል የነበረው። እንደምታዩ ግርማው ሞገስ ያለው ነው። ብዙ ባህታውያን አባቶች የጸለዩበት የነበሩ በጣም ትልልቅ አባቶች የጸለዩበት የነበሩ፣ ንጉሰ ነገስቱ ራሱ በማታው ፕሮግራም ዙፋናቸውን ከቤተመንግስታቸው ሲወጡ እዚህ ተሳልመው እዚህ ጸሎት አድርሰው ጸሎተ መላስ ደርሰው ነበር የሚገቡበት እና በጣም ይበቁ የአራት ኪሎ ገዳም ነው ይባሰው ያላወቀው እና እዛ ነበረ ሲገለገሩ ማለት ነው። ይህ ትልቅ ካቴድራል እንዳየሁት በጣም ቆንጆ በሆነ ሁኔታ ታድሷል፣ ወይም እድሳቱ ተጠናቋል። አሁን ላይ ያንን እንዴት አስኬዳችሁት? ምንስ የቀረ ነገር አለ? የስላሴ ረዳትነትና የስላሴ አጋዥነት፣ እንዲሁም የህዝበ ክርስቲያኑ ጸሎት፣ የአባቶች ጸሎት ያለበት ነበረ እሱ በጣም እንግዲህ እድሳቱ የተከናወነው በቅርስ ጥገና ባለስልጣን ስር ነው ብዬሻለሁ፣ ቅድም ከሱ ፈቃድ በመጠየቅ ከዚያ ቀጥሎ ደግሞ ዋናው አንቀሳቃሹ ደግሞ ቅዱስ ሲኖዶስ ቅዱስ ሲኖዶስ ነው። ፈቃድ እንድታደስ ፈቃድ የሰጠው ቅዱስ ሲኖዶስ ነው፣ ቅዱስ ፓትርያርኩ ናቸው። ከዚያ በኋላ ሰበካ ጉባኤውና ልማት ኮሚቴው ያው ህንፃ ኮሚቴ ተቋቁሞለት በነሱ ስር ንዑሳን ኮሚቴዎች ከህዝቡ ፈንድ ረዚንግ የሚያስገንዘብ የሚያሰባስቡ፣ የቴክኒክ ኮሚቴዎች፣ ትልልቅ ቴክኒካል ኮሚቴዎች እነሱ ትልቅ ሞያ ያላቸው ኢንጂነሮች ተዋቅረው በእነሱ አማካኝነት ከዛ በኋላ ጥናቱ ደግሞ በቅርስ ጥገና ባለስልጣን ባለሙያዎች ልኮ እንዲያጠኑት እድሳት ያስፈልገዋል ወይ አያስፈልገውም የሚለውን መጀመሪያ እነሱ አጥንተው እድሳት እንደሚያስፈልገው ከተአመነበት በኋላ ቅርስ ጥገና እድሳት ያስፈልገዋል ብሎ ደብዳቤ ጻፈ። ከዚያ በኋላ ደግሞ ራሱን ይህንን ማደስ ማጥናት የሚችል ምን አይነት አጥኚ ቡድን ነው የሚለውን ደግሞ ራሱ ቅርስ ጥገና አራት ባለሙያ በሀገራችን የታወቁ በውጭ ሀገርም የታወቁ አራት አትኛ በአርቲክቶችን እነሱን ጠቅሶ ሰጠን። እነሱን በማቅረብ አወዳድረን ፋሲል ጊዮርጊስ የሚባለው አጥኚ ቡድን እሱ ገብቶ ለ18 ወራት ነውለ ለ18 ወራት እግዲ አንድ ዓመት ከመናምን ነው ጥናት የተደረገለት ምንድነው? ነው የመሬት የአፈር ምርመራ እንኳን ተደርጓል። ከዚህ በኋላ ምን ያህል አመት ማገልገል ይችላል። የመሬት መንቀጥቀጥ ቢገጥመው የተለያዩ ነገሮች ልክ አዲስ እንደሚል ማለት ነው። የእድሳት መሆኑ ነው ጥንቃቄ ያስፈለገው እንጂ ልክ አዲስ እንት እንደሚለው ዙሪያውን ያሉ አፈሮች ተመርምረዋል። በዚህ መልኩ ጥናቱ ካለቀ በኋላ ገባ በአንድ መቶ ሰባ ሁለት ሚሊዮን ብር ነው ለመጀመሪያ ግን ያ ሲሆን ምንድን ነው የዶላር ምንዛሬው ጭማሬ ቢኖር በሚውለው አሁን ዛሬ ዛሬ የዛሬ ቀን ወራል ምንዛሬው በሀገራችን ያለው ገንዘብ ቢጨምር በዚህ በጨምረው ነው የሚከፈለው። ውለታው ውለታው እንትን አለ። ይሄ ምንድን ነው ይህንን የሚያድሰው? ልንዳለው ትልቅ ኮንትራክተር እሱ ስለነበረ ነው። ኮቪተውም ሰበካ ጉባኤውም አስተዳደሩም፣ ይሄ ባይገባ ደግሞ እሱ ባይሆን ደግሞ በጣም ከፍተኛ ችግር ሊመጣብን የሚችል ነበር። ማን ነው ይሄንን ማደስ በቅርስ ጥገና ልንዳለው ማን ነው የሚለው ማለት ስለዚህ እሺ ብለን ገባል በዛ ጊዜ ጀምሮ እንግዲህ ያው ክፍያዎች ብዙ ተከፍለዋል። ይህ የሆነው እንግዲህ በኢትዮጵያ ሕዝብ በማንም አይደለም፣ በሕዝቡ ኪስ ነው ትንሹም፣ ትልቁም፣ ታላቁም፣ ትንሹም፣ ደህዋም ከመቀነቱ አፈታ ነው። እርግጥ በጣም ለዚህ ድሳት ላይ ገንዘባቸውን፣ ጉልበታቸውን፣ ሀብታቸውን በጣም የሰጡ በጣም ምስጋና የሚቻላቸው ግለሰቦች እና ክርስቲያኖች አሉ እግዚአብሔር አሁንም እንደው ስላሴ ይበርኳቸው ላለሁ እና አሁን ችግር የሆነብን እድሳቱ ተጠናቆ ታቦተ ህጉ ከገባ በኋላም ዕዳ አልተከፈለም ነበረ፣ ብዙ የቀረ ነበረ። እሱ ደግሞ የደብላ ምንዛሪዋም የዶላር ምንዛሪ ከፍታ ሲያመጣ የእሱ ጭማሪ መጣ፣ ወደ አምሳ ምናምን ሚሊዮን ብር ማለት ነው። ስለዚህ ይህንን ነው አሁን እንግዲህ በጣም ችግር ላይ እንትን ያልነበረ ይሄ ነው አሁን በመጀመሪያ ቢሆን ኖሮ ምንም ማለት አልነበረም። አሁን የዶራሉ ምንዛሬ ከፍ ሲል ደግሞ ውለታ የተገባበት እስከሆነ ድረስ ይህን ነው እና በዚሁ አጋጣሚ የኢትዮጵያ ሕዝብ እንግዲህ ቅድስት ስላሴ ማለት የሀገር ቅርስ ነው፣ መገለጫ ነው። ሁሉም ቢሳተፍ ከዚህ በረከት ቢያገኝ በጣም ትልቅ መልካም ነው እና ስለዚህ ይህን በዚህ መልኩ ነው ያለው ሂደቱ ይሄን ይመስል ነበረ። ይህንን ፕሮግራም አይቶ ማገዝ ለፈለገ ሰው የተቀመጠ የባንክ አካውንት አለ። አዎ አለው፣ መውሰድ ይቻላል ነው ለምሳሌ፣ ባጭሩ በሁሉም ባንኮች 7829 በየትኛውም በንግድ ባንክ፣ በአቢሲኒያ ባንክ፣ በንብ ባንክ፣ በአዋሽ ባንክ በአራት ነው በአምስት ባንኮች፣ በእነዚህ ይሄ ቁጥር ይሰራል። ቤተክርስቲያን በመሰረቱ እንለምናታለን እንጂ አንለምንባትም፣ አደለ ያው የጥሩ ልብ ያለው በርካታ ሰው መጥቶ ጸሎቱን ጸልዮ በረከቱን አግኝቶ በጤናም ኖሮ ልጆቹን ቤተሰቡን ጠብቆ ለመኖር ምንም ጥያቄ ውስጥ የሚገባ አይደለም። ቤተክርስቲያን ናት። መጀመሪያችንም እዚህ ነው፣ መጨረሻችንም እዚህ ነው እና ይህንን ፕሮግራም የሚከታተሉ ተመልካቾቼ ለቅድስት ስላሴ ካቴድራል ለእድሳት የወጣው ወጪ ከሃምሳ ሚሊዮን ብር በላይ እዳ አለበትና ከስር በምናስቀምጥላችሁ የባንክ አካውንት ቁጥር ገቢ እንድታደርጉ እኔም በዚሁ ጥሬን አስተላልፋለሁ። በመጨረሻ አባታችን ቀረ የሚሉት ይህም ባስተላልፍ ይህም ብናገር የሚሉት ነገር ካለ እባክዎን። እግዚአብሔር ይስጥልኝ፣ አመሰግናለሁ። ሀገራችን ሰላም ያርግልን ብቻ ነው ማለት ነው ፈልገው እናንተ ይህን መታችሁ ስለ ቤተክርስቲያን ነው አሁን በቤተክርስቲያን ግቢ ውስጥ ስለሆነ እየሰራችሁ ያላችሁት ለእግዚአብሔር ነው እየሰራችሁ ያላችሁት። የእናንተም ሚዲያችሁን ይባርክላችሁ፣ ያስፋላችሁ። መልካም ስራ ሰርታችሁ ታሪክ አስቀምጣችሁ ለማለፍ እግዚአብሔር ያውቃችሁ፣ በረከቱን ይስጠን። አሜን። አባቴ በተጣበበ ጊዜው ላይ ይህንን ቃል መጠይቅ ለማድረግ ፈቃዱን ስለሰጡኝ በልውል እግዚአብሔር ስም በጣም አመሰግናለሁ፣ በጣም አመሰግናለሁ። በመንበረ ፀባዖት ቅድስት ስላሴ ካቴድራል ግቢ ውስጥ የነበረን ቆይታ ይህንን ይመስል ነበረ። ይህንን ትልቅ ካቴድራል ማገዝ የምትፈልጉ ከስር አካውንት ቁጥራቸውን አስቀምጠንላቸዋል። በዛ በዛ አካውንት ቁጥር ለእነሱ ገቢ እያደረጋችሁ ከበረከቱ ተካፋይ እንድትሆኑ ጥሪያችንን እናቀርባለን። ይህንን ፕሮግራም ስለተከታተላችሁት ከልብ እናመሰግናለን ቻ